ሰላም ውድ የመርካቶ ቲቪ ተመልካቾቻችን ዛሬም እንግዲህ እንደ ሁል ጊዜው ቆንጆ አዲስ ፕሮግራም ይዘንላችሁ መተናል። ልክ ብለሻል። ዛሬ በቴክኖሎጂ ዙራ ልናወራ አዳዲስ ፕሮዳክቶችን እዚህ ስቱዲዮ ይዘን መተናል። በሚገባ እንግዲህ መርካቶ ቲቪ እንደ ሁል ጊዜው ችግሮቻችሁን ሊቀርብ ሰዓቶቻችሁን ደግሞ ሊቆጥብ እንካቸው ብሎ መጥቷል። ምን ጥያቄ አለው? መርካቶ ቲቪ ላይ ተመቶ ደግሞ ምን? መርካቶ ቲቪ ላይ ሁሉም አዳዲስ ነገሮች ይኖራሉ። ሁሌም አዳዲስ ነገር አለ። መርካቶ ቲቪ ዛሬ እንግዲህ ምንድን ነው ይዘው የመጣው ለተመልካቹት? ዛሬ ይዘን የመጣ ነው ይነገር አይነገር እንግዲህ ንገራቸው መተዋል። በጣም ጥሩ። ምን አለ መሰለኝ ዛሬ በቴክኖሎጂ ዙሪያ ነው የምናወራው። አንድ አዲስ ፕሮዳክት እኛ ስቱዲዮ ተገኝቷል። አዲስ ፕሮዳክት አዲስ ፕሮዳክት መርካቶ ቲቪ እንግዲህ ለሁላችሁም ቆንጆ ፕሮዳክቶችን ይዞ እየመጣ ነው። በተለያዩ የክፍያ አማራጮች በአዋሽም ሆነ በንብ ባንክ መክፈል የምችሉበትን አማራጭ ይዞ መጥቷል። እንግዲህ ኑሯችሁ ሊያቀል መርካቶ ቲቪ ተከስቷል። ቤታችሁ ድረስ ሊያውም ደግሞ ኪሎሜትራችሁን ሳይቆጥር በሰላሳ ብር ብቻ ያላችሁበት ዴሊቨሪ ይዞ መጥቷል። ይህም አስደሳች ዜና ነው። በትክክል የትኛውም የአዲስ አበባ ቦታ ላይ ሆናችሁ እዘዙ። በሰላሳ ብር ቤታችሁ፣ በሰላሳ ብር፣ በሰላሳ ብር የምትገዛል። ከአሁን ግን አሁን ሰላሳ ብር ምን ይገዛል? ምንም የለም። መርካቶ ቲቪ ብቻ ነው ሰላሳ ብር የሚጠቀምበት። ለህጻናት እንኳን ብትሰጪያቸው ምን አደርግበታለሁ ነው የሚሉሽ። ከሃምሳ ብር በታች ማን ይቀበልሻል? ስለዚህ ሰላሳ ብር ምንም ማለት ነው። እሷ ቤታችሁ ድረስ ይመጣላችኋል ማለት ነው። በነገርሽ ላይ መቅዴ፣ በብዛት ስልክ ስገዥ ምን አይተሽ ነው የምትገዢው? ወይም ለምንድን ነው የሚጠቅመኝ? ለሽብ ወደ ገበያ የምትወጪው? ስልክ ስልክ ላይ እኔ ብዙ ጊዜ ካሜራ ነው የምጠቀመው። ካሜራ ላይ ወሳኙ ነገር ካሜራ ነው፣ ያው የሴቶች ነገር ግድ ነው ካሜራ ላይ አይደለም። ለቲክቶክ አይ ቲንክ ጂቢውን ራሙን ምናምን ነው ቼክ የምታረጉት። እኔ ካሜራ ነው ብዙ ብዙ ሴቶች ከኔ ጋ ናቸው ብዬ አስባለሁ። ምንም እንግዲህ ዛሬ በቴክኖሎጂ ፕሮግራማችን የአይቴልን ፕሮዳክት እዚ ስቱዲዮችን ይዘን መጥተናል። የሶሻል ሚዲያ ስፔሻሊስታቸውን ደሞ አቶ አቤኔዘርን እዚህ ጋብዘናቸው ስለ አይቴል ፕሮዳክቶች የተለዩ ፊቸሮች ያልሰማናቸው አዳዲስ ነገሮችን ያብራሩልናል። እንግዲህ ተመልካቾቻችን ከአይቴል ጋር ቆንጆ ፕሮግራም እንደሚኖራችሁ ተስፋ አደርጋለሁ። እኔ ከትንሽ እረፍት ወስቴ ልምጽ። አይደለም በጣም ጥሩ ነገር። መልካም ቆይታ ይኑላችሁ። እናመሰግናለን። እሺ ውድ የመርካቶ ቲቪ ተመልካቾቻችን ዛሬ በቴክኖሎጂ ፕሮግራም የአይቴል ፕሮዳክቶች እየተሸጡ እየተብራሩ ይገኛሉ። እንግዲህ እናንተም በየቤታቸው ናችሁ አዛችሁ መሸመት መግዛት ትችላላችሁ። ገበያውም ለእናንተ ሸማቾች ለእናንተ አቅርበናል። እንግዲህ የአይቴል የሶሻል ሚዲያ ስፔሻሊስታቸው አቤኔዘርን እዚህ ስቱዲዮችን ጋብዘን ስለ አይቴል ፕሮዳክቶች ምን የተለየ ነገር አላቸው የሚለውን ከራሳቸው ከአምራቾቹ አንደበት ምን የምንሰሙ ይሆናል። አቤኔዘርን ወደ ስቱዲዮን ጋብዘዋለን። ሰላም እንኳን ደህና መጣችሁ ዛሬ እንግዲህ የእናንተን ፕሮዳክቶች እዚሁ መርካቶ ቲቪ ላይ እየተስተዋወቁና እየተሸጡ ይገኛሉ። እናንተም ደግሞ ከአምራቾቹ አንደበት አንዳዲስ ነገሮችን እንሰማለን ብለን ተስፋ እናደርጋለን። እና አይቴል ኢትዮጵያ ውስጥ ማምረት ጀምሯል። በትክክል። ምን ያህል ጊዜ ሆናችሁ ኢትዮጵያ ውስጥ ማምረት ከጀመራችሁ? እንግዲህ ኢትዮጵያ ውስጥ ከገባን ቆየት ብለናል። በጣም እንግዲህ አይቴልን ስንጀምር አይቴል ከ15 ዓመት በላይ በዓለም ደረጃ ላይ ሲንቀሳቀስ የነበረ ድርጅት ነው። ከሰባ ሀገር በላይ በዓለም ደረጃ ላይ ምርቶቹን ሲሸጥና ሲያከፋፍል የነበረ ትልቅ ድርጅት ነው። ይህ ድርጅት እንግዲህ አሁን ላይ ደግሞ ኢትዮጵያ ላይ ከ10 ዓመት በላይ በሆነ ደረጃ እየሸጠና እያከፋፍል ያለው እንግዲህ ከ10 ዓመት በላይ ይሆናል ወደ ገበያ ከገባ፣ ረጅም ጊዜ ነው። በጣም ትልቅ ያ። ኢትዮጵያ ውስጥ ገቡ 10 ዓመት ይሆናችሁ እንጂ፣ በዓለም አቀፍ ደረጃ ረጅም ጊዜ አስቆጥራችሁ፣ ከ15 ዓመት በላይ ሆኗል ቆይታችሁ። በተለይ አፍሪካን ገበያ ደግሞ እናንተ እንደተቆጣጠራችሁ ሰምተናል። አዎ፣ እንግዲህ አይቴል በሰባ ሀገራቶች ላይ ነው ስርጭቱን የሚያደርገው። በአፍሪካ ላይ በደም በስፋት ኤዥያን፣ ኢንዲያን ሁሉንም አካሉ በደንብ እያከፋፈለ ይገኛል ማለት ነው። በጣም ጥሩ። ሶ ኤዥያ ላይና አፍሪካ ላይ ተወዳጅ እንዲሆን ያደረገው ምርታችሁ ምክንያቱ ምን ይመስላል? አዎ እንግዲህ ምርቶቻችን የመጀመሪያው እና ዋነኛው ነገራችን ምንድነው? አፎርደብል የሆኑ ነገሮችን ነው ይዘን የምንቀርበው አፎርደብል በሆነ ከዛ ደግሞ ከፍ ብለን ፓወር በሆነ ከዛ ደግሞ ስታይልሽ በሆኑ ነገሮች ሁሉንም ያማከለ ነገርን ይዘን ነው የምንቀርበው። እንደሚታወቀውም ብራንድ ሎጋችን አድርገን የምንጠቀመው ኢንጆይ ቤተር ላይፍ ብለን ነው የምንገባው። እንግዲህ ኢንጆይ ቤተር ላይፍ ለሁሉም ማለት ነው። ስለዚህ በጣም በተሻለ ነገር፣ በጀት በሆነ ነገር እና ለሁሉም ሰው አቅርበን መገኘት ነው። ለዛ ነው በአለም ደረጃ ላይ የተሳካ ነገር እንድናገኝ ያደረገ በጣም አሪፍ ስለዚህ ተመጣጣኝ ዋጋ መያይዛችሁ መቅረባችሁ የተለያዩ ፊቸሮችን አካቶ መምጣቱ ቅድም እንደነገርከኝ ከሆነ ደግሞ ኤአይም ፊቸሮች እንደተጫኑበት ነገር አይ ከዘመኑ ጋር ያማከለና በጣም በጀት በሆነ ማለትም እኛን በማይጎዳ ዋጋ ሁሉንም ስማርት የሆነ ነገር ይዘን ነው እየቀረበን ያለ ነው እና ያ ደግሞ ተወዳጅ አድርጎን ሁሉም ሰው እንዲመርጠን አድርጎናል ማለት ነው በጣም አሪፍ እንግዲህ እስኪ አቤ ይህን ያህል ስለ ድርጅታችሁ ካወራሃኝ እዚህ ደግሞ የተለያዩ የእናንተን ምርት የያዘ ዲስፕሌይ ነው ያለንበት ቦታ እና፣ እስኪ አንዳንድ ነገሮች በለን ከየት እንጀምር? መቼም የአይናዋጅ ነው የአይናዋጅ ነው ሁሉ የአይቴል ምርት ነው። እያያችሁ ነው እንግዲህ ቤታችሁ ናችሁ። ማዘዝ እንዳረሱ አቤኔ አንዳንድ ሲነግራችሁ እንሽም ከአንዳንድ አንስታችሁ ስልካችሁን ወደ ኦርደር እንደምታደረጉ ተስፋ እናደረጋለን። በተቻለን መጠን ደግሞ እኛ ከእናንተ ከአምራች የሚመጡትን ፕሮዳክቶች ትኩስ እንደወረዱ ለተመልካቾች የምናቀብበትን የራሳችንን አማራጭ እናዘጋጃለን። ስለዚህ አቤ፣ ችግር የለው አንተ ይሆናል ብለን እንደምታስበው ምርጥ ምርጥ ነገሩ ንገራቸው። እኛ ደግሞ እንደምንም ከእናንተ የተመረቱትን ቶሎ ቶሎ እየወሰድን ለተመልካቾቻችን እናቀርባለን። አሪፋ ቤት ቀጥ ችግር የለውም። እንቀጥላለን ማለት ነው። ከኤ ቤት ልጀምር። ኤ ቤቶቻችን ኤ ብለው ስታንድ የሚያደርጉት አፎርደብል የሆነ ነገርን ይዘን ቀርበናል ማለት ነው። እንደምታያቸው ስልኮቹ በጣም ነው የሚያምሩት። በጣም ማለት ዲዛይናቸው በጣም ነው የሚያምሩት። ሲታዩ በጣም ውብ ናቸው። ይሄ የውጫቸው ፓርት ነው እና አፎርደብል በሆነ ፕራይስ የምናቀርባቸው ስልኮቻችን ውስጣቸው እንዴት ነው ብለው ብዙ ሰዎች ናቸው ጥያቄ የሚያቀርቡልን። ይሄ ምንም ሀሳብ አይግባችሁ። እኛ አይቴሎች ለጥራትና ለትልቅ ነገር ዋጋ ሰጥተን ነው የምንሰራው። በምንም በዚህ ነገር ማንደራደርበት ነገራችን ቢኖር የውስጣዊ ፓርቱን በትክክል ነው። ይሄን ደግሞ ሀገራችንን ያማከለ ነገር ስፔሲፊክ አድርገን ነው የምንሰራው። ለምሳሌ ባትሪያቻቸውን ብናይ እነዚህ አፎርደብል የሆኑ ኤ ዜሮ ስድስት ስልኮቻችንን ስናቀርብላችሁ በ4000 ሚሊያን ፒር ባትሪ ነው የምናቀርበው። ይሄ ማለት በትክክል ነው የምናገረው ለሶስት ቀን ያለምንም እንግለት ይቆያል። ይሄ ማለት እኛ ሀገራችን ላይ እንደሚታወቀው ክፍለ ሀገር ያለ ሰው መብራት ጉዳዮችን በደንብ እናውቃቸዋል እና መብራት ጉዳይ አያሳስብም ማለት ነው ይህንን ስልክ ይዞ የትም ቦታ ብሄድ ምንድነው ጎደለብኝ የሚለው ነገር አያሳስበውም ማለት ነው ለፊልድ ስራዎች ላይት የልጣሉት ነው። ምንም ጥያቄ የለውም። ምንም ጥያቄ የለውም። በጣም ስለዚህ ይሄን ስልክ ስናቀርብ ደግሞ በ32 ጂቢ ነው። ምክንያቱም ኤ ዜሮ ስድስቶቻችን እንዳልነገርኩ አፎርደብል በሆነ ፕራይስ የምናቀርበው ስልክ ስለሆነ 32 ጂቢ እና 64 ጂቢ አብረን ነው የምናቀርበው። ግን ብዙ ጊዜ ኢትዮጵያ ውስጥ የሚገቡ በ32 እና በ64 ጂቢ የሚቀርቡ ስልኮች ከአራት ጂቢ ራም አይበልጡም የእኛ አራጅቢ ሙሉ ፉል አድርጎ ነው ያቀረው። ይሄ ማለት ስንጠቀማቸው ስልኮቹን ከፍተን የምንጠቀማቸው ሴቲንግ፣ ካሜራዎቹን ኤቭሪቲንግ ስንጠቀም ያለምንም ስታክ እንድንጠቀም ያደርገናል። ከዛ በተጨማሪ እነዚህ የምታያቸው ከበራቸው በጣም አሪፍ ሆነው ቢወድቁ በጣም ጥንካሬያቸው አሪፍ የሆኑ ስክሪናቸው ማይላላጡ እነዚህም ፊቸሮች ኢትዮጵያ ውስጥ የምታገኙት በአይቴል ስልክ ብቻ አስረግጬ የምናገረው ነገር። ከዛ በተጨማሪ እኛ ሀገር እንደምታውቀው ብዙ ጊዜ ሰው ክፍለ ሀገርም ሲወጣ ሁለት ሶስት ሲም ካርድ መያዝ ይፈልጋል። እነዚህ ስልኮች በሁለት ሲም ካርድ ነው የሚቀርቡት ሁለት ሲም ካርድ በደንብ መጠጥ አድርጎ ይቀበላሉ ማለት ነው ሜሞሪ ካርድ ይቀበላሉ በደንብ ፍላሽ ላይት አላቸው ሁሉን ነገር ያማከሉ ስልኮች ናቸው እነዚህ ስልኮች በጣም አሪፍ ናቸው እስኪ ትንሽ ደግሞ ውስጥ እንግባና ፊቸሮቹን ብናያቸው እስኪ ምን ይመስልሃል በጣም ጥሩ በጣም ጥሩ ነው ሁለቱ ላይ አሳያለሁ ይሄኛው ላይ ኤ06 ላስቀምጥና ወደ የ50 ስሄድልህ በደንብ ፊቸራቸውን እየከፈትኩ አሳያለሁ ወደ የ50 እንግባና እናያቸው እነዚህ ስልኮች ደግሞ ኤ50 ይባላሉ። ቅድም እንደነገርኳቸው አፎርደብል ሆነው ነገር ግን ይሄኛውን የገዛ ሰው ደግሞ ከፍ ብሎ ነገሮችን አሻሽሎ መግዛት ስለሚፈልግ ወደ እነዚህ ወደ ኤ50 እና ኤ 50 ሲ የሚባሉ አሉ። እነዚህ ሁለቱም ተመሳሳይ ስልኮች ሆነው ግን የራሳቸው ፊቸራቸውን ጨምረው የሚመጡ በጣም አሪፍ ስልኮች ናቸው። ኤ 50 ሲ የሚለየው በምንድን ነው? እንደነገርኩ እንደ ኤ 06 የባትሪ ካፓሲቲው 4ሺ ነው። ይሄኛው ማለት ነው። ተመሳሳይ ነው። ኤሲ የሚባለው ማለት ነው ይሄኛው። አዎ ኤሲ የሚባለው ተመሳሳይ ነው። በጣም የሚያምር እንደምታየው አሻራ ይቀበላሉ፣ አሻራ ይቀበላሉ፣ ፌስ አሎ ካላቸው በጣም አሪፍ የሚባል ስልኮች ናቸው። እነዚህ እንደምታያቸው ይታያቸዋል፣ ስክሪን ኳሊቲ፣ ውበት። በውበት አንደራደር፣ ምንም ተናግረናል። በውበት በጥራት አንደኛ ነን። ይሄኛውን ከፍተን እንግዲህ እያየናቸው ነው እነዚህ ስልኮቻችን። እነዚህ ስልኮቻችን እንደምታያቸው ዘመናዊነትን የተላበሱ ናቸው። በጣም አሪፍ ሆነው የሚቀርቡ ስልኮች ናቸው። ይሄ ኤ50ሲ የሚባለው ስልክ ነው። 4000 ሚሊ አምፒር ባት ሲሆኑ በ8ና በ5 ሜጋ ፒክስል ካሜራ የቀረበ ነው ማለት የፊትና የኋላው ካሜራዎች። ከዛ በተጨማሪ እነዚህ ስልኮች ላይ ያልነገርኳችሁ ምንድን ነው ስክሪናቸው ፌስ አሎክ ያደርጋሉ ፊንገር ሴንሰር ያደርጋሉ ጂ ሴንሰር የተባሉትን በሙሉ ይጠቀማል። ይሄንን በአፎር ደብል የሆነ ፕራይስ እዚህ ሀገር ላይ ከዚህ ውጭ አታገኙት። ምንም ጥያቄ። ከዛ ውጭ አማርኛ፣ የተለያዩ ቋንቋዎችን በትክክል ይሰራሉ። እነዚህ ስልኮቻችን ማለት ነው። ከኤ 50 ሲን ካሳየው በኋላ ኤ50 ደግሞ ተብሎ በጣም ስቶሬጃቸውን ከፍ አድርገን የምናመጣቸው ስልኮች አሉ። ምክንያቱም አንድ ስልክ አፎርደብል ነው ስንል የህዝቡን ጥያቄ አማከለ መሆን አለበት። ሶ እነዚህ ስልኮች በ128 ጂቢ በ8 ጂቢ ራም ነው የሚቀርቡት። ይሄ ማለት የራሙ ከፍ በማለቱ ቁጥር እንደምታያቸው ገና ሳነካቸው ሁላ የሚከፈቱ ስልኮች ናቸው፣ እንደምታያቸው። ከዛ በተጨማሪ በጣም ምክንያቱም ጂቢያቸውን እየጨመርን እየጨመርን ነው የምንሄደው። ይሄ ማድረጋችን ደግሞ እንደምታያቸው ሁሉንም ነገሮች ስትጠቀማቸው አሪፍ እንዲሆኑ ይረዳናል ማለት ነው። ከዛ በተጨማሪ ደግሞ አንድ በጣም ትልቅ ነገር ልንገር። ይሄ ስልክ ጎሳዬ ዘፈን ሲዘፍን ሰምተ ሊሆን ይችላል ከውድ ለዚህ ስልክ ነው የዘፈነው። አምስት ሺህ ሚሊ አምፒር ባትሪ ነው ያለው። አልቅ ማለት ነው እውድ ሰክተው እውድ ነው የሚያልቅ። ስለዚህ መብራት ጠፋ፣ መብራት ሄደ፣ ክፍለ ሀገር ነው ያለው አያሳስበውም። ቤት ቦታ ብንሆን ማለት ነው። እስቲ የካሜራው ኳሊቲን ደግሞ ተመልከቱት እንዴት ውብ እንደሆነ በዚህ ይህንን ካሜራና ይህንን ስልክ እንዳያመልጣችሁ። እንደነገራችሁ በጣም ጥቂት ናቸው አምራቾቹ እጅቹ ላይ ራሱ የምታገኟቸው። ስለዚህ በፍጥነት ዛሬ ሆኖ ከስል በምናስቀመጥላችሁ ቁጥሮች እየደወላችሁ የአይቴል ምርቶች ኦርጂናል፣ ሃይኮፒ አደለም ወይ ፌክ አደለም፣ ኦሪጂናል የአይቴል ምርቶች ናቸው። እዚህ ውስጥ መርካቶ ቲቪ ላይ የምታገኙት የታላችሁ የአይቴል ምርቶች እንደዚህ ከምታስባቸው በላይ ሌሎችም ድንቅ ድንቅ የሆኑ ፊቸሮችን ይዘዋል። እስኪ አበይ ቅድም ስለ ኤአይ ወርተ ነበር፣ የኤአይ ፊቸሮችን ደግሞ ትንሽ ብታብራራለን።